ሬሳ ሳጥን የሚያክል ሱቅ ይሄ ሊኖርሽ ነው። አንቺ አሜሪካና አውሮፓ የተለያየ ሀገር የምትሄጁ እኮ ይሄ ሱቅ ሊኖርሽ ነው። ላሳይ ስለማልፈልግ ነው ያለኝን ነገር ያ ስለሆነን አይደለም። ኢትዮጵያ ውስጥ ያሉ ዲዛይነሮች እኛን የምንሰራላችሁ ስለማንፈልግ ነው። አሉ የተባሉ ታዋቂ ሰዎች እዚህ ጋር ቲክቶክ ላይ መተውን ብሩን ብሩ የሚሉ ሰዎች እኛንን የምንሰራላችሁ ማንነታችን ማንነግራችሁ እኛ ትንሽ የተሻለ ኑሮ ስለምንኖር ነው ዶንቆሮኔ፣ እዚህ ጋር ቁጭ ብዬ አንድ ብር ሁለት ብር ምለምን ሴት አይደለም አንዱ ልብስ እኔ ሰላሳ አርባ ሺህ ብር ነው የሚሸጠው በትንሹ። አለ የተባለ የታዋቂ ሴት እኔ ነኝ የሰራሁላት ሞዴል። ሚስጥራቸው ስለምንደብቁ ነው። ዋው ሲያምር በእናትሽ! ለራሳችሁ ለእናንተ ብለን ነው። እናንተ የድሃ ልጆች ናችሁ። የቤተሰቦቻችሁ የራሳችሁ ድህነት ለመቅረፍ ብላችሁ ከሀገር ወጣችሁ የማንም ማፊያ መቀለጃ አትሆኑ ነው እያልናችሁ ያለ ነው ይሄ ስንላችሁ ክብራችን ማትጠብቁ ከሆነ ድንቆሮ ትውልድ ላይ ከተወለድን እንመክርሃለን። በምንም ማሰር ካለብን እናስራለን። ጸበል መጸበል ካለባችሁ ትጸበላላችሁ። ቁርአን መቀራ ባችሁ አብዳችኋል ነው እያልናቸው ያለ ነው። በቃ እኔ አሁንም ለምን እጫወታለሁ? ይሄ ልብስ ብሸጥ እኔ አምስት ሺህ አስር ሺህ ብር ያተርፋለሁ። ለምን ይኸው፣ ምን እኔ ገባሽ አይደል? እኔ ስራዬን ላሳይሽ አልችልም፣ ላሳይሽ አልችልም። ቁጥር የለውም የእኔ ስራ፣ ብዙ ሰራተኞች ከጎኔ ሆኖ ነው የምሰራው

የኛ ልጅ ናት የሰፈር ልጅ ነች። ያንን አይደለም ሰው ማለት ለሰው የተቆረቆረ ሰው ነው። ሰው ማለት ለሰው የበቃ ለሰው መቆረስ የቻለ ሰው ነው። ባይቆቱ ሊሆን ይችላል፣ በብሩ ሊሆን ይችላል። በምን ማለት ነው አትበሉ ነው እያለን ያለ ነው። አትሸወዱ፣ ስራ አትፍጡ። ቀን ሙሉ ጸጉር ሳትታጠቢ፣ ራስሽ ሳትጠብቂ፣ ስፖርት ሳትሰሪ፣ እኛ ምግብ እህል ታሳዩናላችሁ። እህል እኛ እኮ ካቆምን እኮ አስር ዓመት አለፈ ዳይት እያደረግን መጣን እየበላን። ተረጋጉ። በቃ አንድ ቲሸርት ስንት ነው? እኔ አሁን የቲክቶክ ሰው ይቅርታ አድርግልኝ። አንድ ልብስ ሰርችሽ አላቅም። ይሄ ልብስ ስንት ነው ታውቂዋለሽ? ስንት ይሰራል ይሄ ልብስ? በኢትዮጵያ ብር ሰባ ሺ ብር ነው የሚሰራው። የሰባ ሺ ብር ልብስ የለሽም ቁምሳጥንሽ ውስጥ። በቃ ክብራችን ስጠብቀን እራሳችን እኛ ስለሆን ደበቀው ስላለን ክብራችን ይህ ነው። ከስተምሮቻችን ክብር ስላለ ለልጆቻችን አብረን የተማሩ ሰዎች እኛን ያስተማሩ ሰዎች ክብር ስላለን ነው የምንደበቀው። ይህንን ለማፍራት ነው። አንቺ ሀያ አመት ሀያ አምስት አመት ኮንዶሚኒየሙ ከአስራ ስድስት አመት ኮንዶሚኒየም የለኝም ብላ እኮ አስራ ስምንት ቲኬት ነው የቆረጠች ኮንዶሚኒየም የሚሳስበው የድሃ ድሃ ተብሎ እንግዲህ ኢትዮጵያ ላይ ሀብታም አይኖርበትም። የድሃ ድሃ ድሃ ኮንዶሚኒየም አይደል የእኔ አምስት ሚሊዮን ብር

ሚናሊ ባሌለ ባለጌ ምን ያደረገው ይሄን ሀቢባ ጋ በኢትዮጵያ ብር ሶስት ሺህ ብር ነው የሚሸጠው። ወላሂ በከለር ሶስት ሺህ ብር። አሁን ራሱ ይኸው ግዙኝ ሶስት ሺህ ብር ነው የሚሸጠው። በከለር ነው ያላት እንደ ፋራ እንደ ሰገጤ ኮፊድ ሬሱ ነው ይሄ። አይዘነጥበትም ሶፊት አይቀረብ ይሄ ቡና ስታፈላ ነው ምትለብሰው። ይኸው የሚያውቁ ዲዛይኖሮች ዲዛይነሮች ቡና ነኝ ያዋርዱኝ። በኢትዮጵያ ብር ሶስት ሺህ ብር ማለት ነው አቦይ ይዝገድስትልኝ ሶስት ሺህ ብር የኢትዮጵያ ሶስት ሺህ ብር ነው የሚሸ ኮፊ ድሬስ ነ መቶ ፍሬ ይኖረኛል እኔ ብትፈልግ ማለት ነው። ለቱሪስት ነው፣ ቱሪስት ኤሪያ ስለሆነ በቃ አነስተኛ ነገር ስለሚፈልጉ ለቱሪስት ነው። አሁን ወይኔ ጉዳችሁ ወጣ። እስከዛሬ ሸውዳችሁ ወደ ሞራን ነው የሚያመጣው ነው ሚወደ ቀላል አደ ነው ላችሁ አንቺ የአንቺ እኔ እኮ ጉቺ ሉይ ቪቶን ምናምን ነው የምወደው ታውቂያለሽ፣ ብራንድ ነው የምወደው። የአንቺ የኢትዮጵያ ልብሱ ብራንድ አለ እኮ አን ለብሳ ነው እኮ እምትልባቸው በመቶ ሀምሳ ብር ጌት ጌጡም ላሳይ መቶ ሀምሳ ብር አሁን ግዙ። የመቶ ሀምሳ ብር ጌት እኮ ነው የምታሳያቸው። እግዚአብሔር፣ እኔ ከአንቺ ነው ልብስ የምገዛ? እንዴት ያማኝ ነው። እኔ አሁን ይሁን አዲስ ዓመት አሸንዳ ምናምን ሲመጣ ነው ጥዬ የማስቀምጠው። በዚህ ላይ አስራ ነው የምታሳያቸው። እኛ ወርቅ እኮ ማረግ ትተናል። ወርቅ ዛሬ ፋሽን አልፎበታል። አሮጌቱ ነው የሚያረገው። ይሄ አሁን መቶ ሀምሳ ብሩ ነው የሚሸጠው። እንደውም ኑ ተቀበሉኝ። ይሄ እኮ ጎንደር አለየ። ጎንደር ይሄ አሸንዳ ሲመጣ የምንሸጠው ነው። ገባ? አይ ጉራጌ ግን ሰራተኛ በፎሎወር አይደለም፣ አያችሁ ይህስኖ ሀብታም ፈሎር ምን ይሰራል? እኔ ሁ ልጉ ላውጣው ከብቸዋለን ማማር አለባቸው። አሁን እኮ ሀቢባ እንደ ሰራተኛ እንደ ብዝነስ ውመን እኮ ነው የሚያዩት። አንድ ኮንዶሚኒየም የሌላት እኔ ጫማለኝ የኮንዶሚኒየም ዋጋ ሽብር ልብስ ወላሂ ነው የምነግርህ። ይሄን ልብስ ማለት ቤቷን ገብተህ ይሄን ልብስ

አራ ጋይስ፣ አሁን እንኳን ኳራ እንኳን አሁን እንኳን ያው በተግባር እያሳየቻችሁ እኮ ነው። ይሄን በረሀ አልከፍትበትም እያለች እኮ ነው። ይሄ አሁን በጂንስ የሚለብሱት እንትኖች አሉ አትሌቶች ምናምን አሉኝ በጣም ዘናጮች ምናምን አሳይሉ። ቤቴ በውስጥ እኔ እንድታወቅም እንትን እንደረግ እንጂ። ኧረ ታዲያ ለምንድን ነው እንደዚህ ዓይነት እንደ እናንተ ያለ ብራንድማ እናየው? ይሄ አሁን ማለት ቶፕ ብቻ ሰባት ሺህ አምስት መቶ በኢትዮጵያ ብር ነው የሚሸጠው። ቶፕ ብቻ ማለት ነው። ሃንድ ሜድ ነው። አክሱም ነው የሚጠለፈው። በእጅ ነው የሚሰራው። የጨርቅ ሱሪ አለባሽ ነው። አለባሽ ማለት ዘርማን ዘሩ አለበሰም። አሁን የልብስ ገና አልደረሰችበትም። የምርምር የጥናት የስራ ላይ አልደረሰችበትም። ጊፍት እንትን ቲክቶክ ጊፍት ላይ ነው ያለ። አንተ በደርግ ዊግ እኮ ነው፣ እኔ መናገር ስለማልፈልግ ነው። በደርግ ዘመን የድሮ ሴቶች የሚያደረጉት ዊግ አርጋ አርባ ዊግ እኮ አርጋ፣ በጣም እኮ ነው፣ በደርግ ዊግ እኮ ነው። ባተወይ የሺን ነው የምትገዛው፣ ሺን የሚባል አለ። በአምስት ብር በአስር ዶላር እየገዛች እኮ ነው የምታደርገው ፀጉሩ ራሱ እኛ ግራ ገባን። እኛም በሳ እኛ ድሃ ናቸው ገብተዋል አይደል? መቼም ሀገራችን ድህነት አለ። አውሮፓም አሜሪካ ሆኖ ዜግነት የቀየረ አረብ ቤት የሚሰራው ድህነት መጥፎ ነገር ነው። ዜጋችን ሁሉ አገሩ ላይ በቅቶ ይኑር እንደው ይጋጋጡም ሰውም ከሰጠ ተካፍለ ይብሉ ብለን አንገታችን ደፍነን ስንቀመጥ ውይ ይላሉ። ይኸውልሽ ቅናት የምትይው ነው የምነግርሽ። ቀን ሙሉ ሀቢባ ይሄ ልብስ ብትሰራ አታገኘውም ነው አስራ ዘጠኝ ሰዓት ወንበር ላይ እንዴት ትቀመጣለሁ? አሁን እኔ ቤቶች ላይ ግቢ ምናምን ይሉኛል። እንዴት አድርጌ ነው አስራ ዘጠኝ ሰዓት ወንበር ላይ ቁጭ ብለው ስንት ከስተምሮ መሰለኝ? ይሄ ለሚስቴና ለእኔ ልብስ ስንት ልብስ ልብስ፣ ስንት ብር ነው? ወላሂ ሰባት ሺ ብር ነው፣ ወላሂ ነው የምልህ። ይሄ ለንጉሱ ይገባል። ይሄ በቃ እንደዚህ ነው የሚያምረኝ፣ ወይ ይደብረኛል። እኔ ጉቺ ነው የምወደው ታውቃለች። እኔ ብራንድ በጣም ኳሊቲ ወዳለው እና የአበሻ ልብስ አምጡ ስላቸው የሆነ በቃ በጥስጥስ የሚል ምንም ሳየው ይደብረኛል። ይህ ግን ያምራል ሳየው ወንድም ይሁን አልኩ እኮ አንተ እኮ ነኝ ይዝከረና ይሃሉ ለጁማ መጥቀታ ተለቀለው ምናምን ይሰጣት። ነጋዴዎች ናቸው የሚሰጧት፣ የተጣለ ነጋዴዎች እኮ ናቸው። እሷ በእንገብቶ ለመከተል ኦርደር አርግሻለሁ። እኔ በጣም ልንገርሽ፣ ኳሊቲ ነው የምገዛው፣ ኳሊቲ ነው የምለብሰው። በጣም ነው የምጠላው ኳሊቲ ያልሆነ በደምብ ገባሽ። ይሄ ግን ተመልከቱ እንዴት እንደሚያምር እስካሁን ድረስ ግን በሶሻል ሚዲያ የማያቸው የማዳም ቅመሞች የሚለብሱት እነ ምናምን የሚሸጡት እነ ሳራ እነ ምናምን የሚሸጡት ዝም ብሎ ተራ ልብስ ነው እንዴ!

ሱንም እሱንም የመዳም ቅመሞች ናቸው። የሚገዙም ቅናት ለምትውልጅ ልንገርሽ፣ ይሄ አንድ ሺህ ስምንት መቶ ብር ነው በኢትዮጵያ ብር የምንሸጠው፣ ሀቢባ ነው። ሀረብ ሀገር ማዳም ቅመሞች ወረውረ ይወስዱታል። የማዳም ቅመሞች አይገዙትም። ጌች ብታይ መቶ ድራም ነው። እዚህ ሀገር ራሱ ሀረብ ሀገር መቶ ድራም ነው የሚሸጠው። በጣም ቅናሽ ብር ነው። ማይ ጋድ ይሄን እኔ በጣም ነው የምናደደው። በጣም ብራንድ ወዳለው እኔ በጣም ያለሽ ሲፈጥረኝም ለባለቤቴም ለኔ ኤቭሪቲንግ የምናደርገው ልጆች የሚያደርጉት ብራንድ ነው። በቃ ኳሊቲ ወዳለው፣ በቃ ኳሊቲ ወዳለው። ይቅርታ አድርጉልኝ፣ የሰው አኗኗር ይለያያል። የአበሻ ልብስ ግን ሳየው አይስበኝም፣ አይስበኝም የሚያደርጉትና በቃ አንድ የለኝም። አንድ ፕሪንት በለው ምን በለው እነንትን የምንልካቸው ምናምን የምንልካቸው ትያትር ለምናምን የሥነ ጽሑፍ ምሽት እኔ ነኝ መሰራው ይኸውልህ፣ ይኸው ስራዎቻችን አርባ ፍሬ ሀምሳ ፍሬ ነው የምንታዘዘው። ይሄ ትደመማለህ። ይሄ አፈወርቅ ተክሌ ቲሸርት ነው። አንድ ሺ ብር ነው የሚሸጠው የምሸጠው። ወይኔ አንቺ እዚህ ጋር ኩ በጣም እኮ ነው የሚነግዱብን ኖት። በዶላር አይደለም ማወራችሁ፣ ኢትዮጵያ አንድ ሺ ብር ነው የሚሸጠው። ይሄ ለብሱና ብር ይላል ደባ ልክ ናት እኮ፣ በጣም በጣም ልክ ናት። እየወዳ የምታወራው ነው የሀቢባ ጀምር ከአንቺ እየገዛው እዚህ ልሸጥ። እዚ ጋ እኮ የማይረባ እኮ የሚሸጡት። ይኸውልህ ወንድሜ፣ የሆነ የሆነ ደረጃ ላይ ያለ ሰው ክብሩ ይጠብቃል። ገባ ቤተሰብ አለ፣ አብረህ የተማርኩ ሰው አለ፣ በቢዝነስ ኢምፖርት ኤክስፖርት ጓደኞች ይኖረዋል ምናምን። እዚ ጋር መጥተህ ከማንም ስትንጫጫ ክብርሽን አትጠብቅም፣ ክብርህን አትጠብቅም ምናምን ይላሉ እና ለዛ ነው እኔ በሦስት መቶ ብር ልብስ እንብሩምብር ሲሉ እኔ እኮ አንቺ፣ አሁን እንደው ሞት አይሻልም? በዚህ ልብስ አንገት ላይ ምናምን አድርገሽ በዚህ ልብስ ትገቢያለሽ፣ በዚህ ልብስ በኮፊ ድሬስ፣ በቡና ልብስ እናቶቻችን በአክሱም። የኔ ባለቤት ጉቺ ለብሳ ነው ቡና የምታፈለው። የምታፈለ ለእኔ እኮ ቡና ምታፈላ ራሱ ጉቺ ቨርሳቺ ምናምን

ሰርታ ጥራ ግራ በሀገሯ ኢትዮጵያ ውስጥ እኛ ያውልሽ እኛ እኮ ሀብታሚ የሆን ነው፣ ውጭ ወጣን ነው ገባሽ? አንቺ እኮ ሀገርሽ በጣም ባዶይ፣ ሀገርሽ እንደዚህ መድረስ ማለት ጀግንነት ነው። አሜሪካ ቀላል ነው ታይቃለሽ፣ አውሮፓ አሜሪካ ቀላል ነው። ኢትዮጵያ ውስጥ ነሽ፣ ኢትዮጵያ ውስጥ ነሽ፣ እዚህ ደረጃ መድረስ ግን ይህ ራሱ የተለየ አንቺ እዚህ ብትመጪማ በቃ ሌላ ቦታ ነው የምትደርሺው ከምር ወንድሜ እኔ ልንገርህ፣ ያለ ዛሬ አውሪቼው ማለት ነው፣ ልንገርህ። ብር ሲኖረኝ ትንሽ ብር ንቡር ሲያደርገኝ አውሮፓ ምናምን መንግስት በነፃ ነው፣ ኤምባሲ በነፃ ነው፣ ወረቀት ቢሰጠኝ አገር ጎብኚ እንድመጣ። ለምን ነጋዴ እንደሆነ አንዴ አጋልጭ፣ በዛው አጭበርባሪ ነጋዴዎችንም አጋልጭ በዛው። ዋጋው ስንት ስንት እንደሆነ እየተናገርሽ ለምን ትናገሪ ዋጋና እነሱ የሚሸጡት እኮ በጣም ወይና ምድር ነው። እነዚህ አጭበርባሪ ነጋዴዎች ሀቢባ ቤት ገብተው ቁጭ የሚሉ ነጋዴዎች ይጋለጡ በዚሁ አጋጣሚ። እሱ ሌላ ፕሮግራም እንሰራለን። ከምን ማጋለጥ አለብን። ለምን መሰለሽ? ፕሮግራም ሰርተን መጋለጥ አለባቸው። አሁን ለዛ ነው ከሀቢባ ጋር የማይጠፉት፣ ለነሱ ይኸውልሽ ብር እያጓጣሽ ሱቅ የምታስከፍተው እሷናት። ሀቢባ ብቻ ያስከፈተቻቸው አራት አምስት ሴቶች አሉ። አሁን የማራት ውስጥ ማለት ነው እሷ ብቻ አስከፈተቻቸው። ሌላ ጉድ እኮ ነው የሚወጣባት። አሳ ጎርጓሪ ያወጣል፣ ምን ዘንዶ ነው የሚባለው አይደለ? እኛ ዘንዶ እያወጣን ነው በሀቢባ። ሉምናቲ ነው ማመልኳነች እኮ፣ ሰይጣን ነው ማመልኳነች እኮ። ከዚህ በላይ ምን ፈለጋችሁ? ፈረንጅ እንደራለን፣ አስፈላጊ ሰው ፈረንጅ እንደራለን። ሚ ተጫወተ ከፊት አወራሪ ጋር ሆላችሁ ጌሚ የተጫወተች ታያቸዋል። ራሶ ሽድሆን ቁጭ ብላ ነጋዴ እየነገደችባችሁ ነው። ዋው ታብ ኮፒሊንክ ያደርጋሉ ከታች ሼር ያደርጋሉ ገባህ በቃ ሚውት ይደረጋሉ ደግሞ ኮፒሊንክ ካላደረጉ እንዳንተ ሰይ ዝም ብሎ ፈታጅ እዚህ ቤት ብቻ እዚህ ቤት እኮ ሰው ስናስገባ አናስከፍል ታዋቂ ወንክ አዋቂ ወንክ እኛ አዋቂ ነው የምንፈልገው ታዋቂ አይደለም አዋቂ እኔ አንሱን ኮ ዩሉ አንተ ቤት መጣ አንድ ነገር ልንገርህ አንተ ቤት መጥቶ ሸሽቶ የምታወራው ነገር ሰምቶ የሚሄድ በጣም የጠገበ ሰው አለ እኔ ልንገርህ ወላሂ ነው የምነግርህ ውሸት ምናምን አይደለም ብዙ አውሮፓ ጎብኝቻለሁ እኔ ኤምባሲ ጣሊያን አሁን ሄጄ ኤምባሲ ለሚቀጥለው ወር መሄድ ይፈልጋለሁ ብሎ አይከለክለኝም ለምሳሌ ሄጄ እንደማልጠፋ ያውቃል እስቴትመንት ይጠይቃል ምታንቀሳቅሰው ብር ይጠይቃል ገባ እኔ ሀገሩ ላይ ለቢዝነስ አይሆንም እንደገና በልጅነት ስላላደግኩበት የጉልበት ስራ ምናምን መስራት አልችልም ቢዝነሱ ሀገሬ ይሻላል የተማርኩትም የኖርኩትም ቤተሰቦቼም እዚሁ ናቸው ምናምን ብዬ ስለማስብ እዚህ ሀገር ላይ ፖለቲካ ላይ ካልተነካካ ምናምን ይሁኝ ካላልክ አንገት ከደፋህ በቃ ትወልዳለህ፣ ልጆችህን ታስተምራለህ፣ ይኖ በስራ ትሰራለህ። አገር ምን እንደ አገር ገባህ። ስለዚህ አንገታችን ስንደፋ እኛ ቅናት ቅናት አትበሉ። አስራ ስምንት ሰዓት ላይ አበባ እኔ ለምን እለምናለሁ? ዘመናዊ ልመና እኮ ነው። እኛ እሱ ከፍተን በቀን ሀያ አንድ ብር ማምስር የሚለምን ሰው እህት ወንድሞቻችን እየዞሩ መለመኑ እኮ ነው፣ ቋንቋው ተለያየ እንጂ ጌም ብላችሁ በእንግሊዝኛ ስለምታወሩት ነው። ምንም ጌማ ልመና ነው። እሰቶኝራልመና ነው። እኔም ግዙልኝ ባደዋ። ይኸውልሽ ከለሩን አታሰማም። የሚሰጧት እንዳሉ ሱቅ ያላቸው ምን ያላቸው ምን ያላቸው ነው። ለእሷ እየከፈላል እንትን ው ልንገራችሁ፣ ማን ነው ስሟ? ሀኒ ፋሽን ክብርት ድሬስ እና የባህል ልብስ እንዳሉ አይ ሳሪ ፋሽን ምናምን ዋው አንቺ፣ ያምራል።